ቤተሰብ ቤተሰብ እንዴት ናችሁ? ሰላም ነው ወይ? ሁሉ አማን? እኔ ጋ ሁሉ ነገር ሰላም ነው። እንዴት ናችሁ! ምን ነበረ እራት እናንተ ጋ? እኔ ጋ እንግዲህ የመሰለ የሚያምር ጣፋጭ ምግብ ሰርቻለሁኝ። እናንተም ደግሞ ሰርታችሁ እንድትመገቡት በጣም ማበረታታ ቤተሰብ፣ ጤናማ እንግዲህ እነዚህ ነገሮች ሁሌ መኖር ያለባቸው ናቸው፣ ምግቦቻችን ላይ አይደለም እና ጤና ምግብ ነው እና ቤተሰብ ያን በማስመልከት ነው ሰብስክራይብ ሼር ኮመንት ላይ ካልሆኑ ሁሌም እንደምላችሁ አዳዲስ ወይ ደግሞ የምንወጣበት ካለ ወይም የምንሰራው ነገር ካለ ነገሩኝ ይላለው ቤተሰብ መልካም እራት ይሁንልኝ ይሁንላችሁ እናንተስ ምን ሰራችሁ ጻፉልኝ የዛሬ ምግባችሁ ምንድን ነው እራታችሁ ምንድን ነው ምግብ ተሰርቷል። እኔ ጋ አሁን ይሄ ይፈርሳል ማለት ነው፣ ይፈርሳል አሁን ከትንሽ እንትን በኋላ አያችሁ። እንደዚህ አድርጋችሁት ተመገቡ ቤተሰብ ብዬ እላችኋለሁ። ስለምትመጡ ስለምታዩ እንደ ሁልጊዜውም በጣም በጣም አድርጌ ነው የማመሰግነው። ሰብስክራይብ አይለያችሁ፣ አይረሳም ምክንያቱም ሳታደርጉ እንደምታዩኝ ስለማቅ ማለት ነው። ብታደርጉ ደስ ይለኛል፣ ቤተሰብ እንሆናለን። ደግሞ እንትን ኖቲፊኬሽንም ትወስዳላችሁ ማለት ነው። እኔ ሁሌ ስለመገባ ላይ ሁሌ ስለመገባ እንደተለመደው ጠዋት ጠዋት ኖቲፊኬሽን እንዲደርሳችሁ፣ ፕሌስ ፕሌስ ሰብስክራይብ አድርጎኝ እላለሁ ቤተሰቦችዬ። አመሰግናለሁ። ዓመፀኛ በጣም ትልቅ እንዴት ነው አራባችሁ? እንግዲህ ለመብላት በጣም ዝግጁ ነኝ። እኔ እንደምታዩት ሁሉም ነገር ቀርበዋል። እኔም ቀርበዋል ማለት ነው ወይስ ሌላ እንትን ማንኪያ ላምጣ፣ ሌላ ላምጣ። ምን አነሳለን? ይሄ ከስር ያለው እንዲወጣልን ማለት ነው፣ ይሁትማ ትወዱታላችሁ እርታችሁ ብሎ እዚህ ጋር ሳሳያችሁ፣ ሳህኔን ማለት ነው። ምንድን ነው የሰራሁበት? ከስር ዙን የሰራሁበት ዶሮ ነው ማለት ነው፣ ዶሮ በሌለው ምንድን ነው ያለው መሰላችሁ? ቲማቲም አለው፣ የውዚ ጋር ቲማቲም አለው፣ ካሮት አለው፣ ሽንኩርት አለው። ያው እንደሚታወቀው ሽንኩርት አይቀርም። ያው እነዚህን ያለው ሌላ ሰውስ አሳያቸዋለሁኝ በሚቀጥለው። የጨመርኩበትን ሰውስ ማለት የሰራሁበትን ማለት ነው። በጣም ጥሩ ጥሩ